በስማብ ወወልዱ መንፈስ ቅዱስ አዱ አምላክ አሜን። የተወዳችሁ በክርስቶስ በሰማያ ፍራ መንፈሳዊ በረከት የተባረካችሁ በብዙ ጸጋ በብዙ ምረት የተጎበኛችሁ እግዚአብሔ ልጆች አብ ልጆች ብሎ ይጠራችሁ ወልድ ኢየሱስ ክርስቶስ መስቀል ላይ እንደተሰቀለላችሁ ያዳን ያዳናችሁ መንፈስ ቅዱስ የቀደሳችሁ ብሩካን ሁላችሁ እንደምን ቆያችሁ? ሁሉን የሚችል አምላክ ክብር ምስጋና ይገባዋል። እንግዲህ ዛሬ ቅዱስ በሆነ ስፍራ ነው የዋል ነው በቅዱስ እንጦንስ እና በአባ ጳውሊ ገዳም መንፈሳዊ የሆነ ጉብኝትን ስንጎበኝ ተባርከን ነውየዋል ነው እዛ ተቀምጠን ያለ መጽሐፍ ቅዱስን ሳነብ የመጣለኝን ሀሳብ ነው ማካፍላችሁ። እጅግ መንፈሳዊ በሆነ መንገድ ያለፉ አባቶቻችን ቀደም ብሎ የነበራቸው ኑሮ በብዙ ሰልፍ፣ በብዙ ተጋድሎ የመጣ ኑሮ ነው። በጣም ያማሩ ገዳማትን አይተን ከጀርባ ግን ያሉ ታሪካቸው ስታዩ የደም ታሪክ ነው። የተገደሉ ብዙ መነኮሳት የተገደሉ ብዙ መናንያን ነበሩ፣ በአለማውያን የተቃጠሉ ገዳማት ነበሩ። ያሁሉ ዘመን አልፎ ይሄ የመጣና ሁልጊዜም ቢሆን በሰው ሕይወት ውስጥ ቀን አንድ አይነት አለመሆኑን ከዚህ ቀደም በነበረን ትምህርት ተምረናል። እና እዛ ተቀምጬ ካገኟቸው የእግዚአብሔር ቃል ወይም ጥቅሶች መካከል መጽሐፈ ትንቢተ ኢዮኤል ምዕራፍ ሁለት ቁጥር ሶስት ላይ እሳት በፊታቸው ትበላለች፣ በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤድን ገነት፣ በኋላቸውም የምድረ በዳ በረሀ ናት ይላል። እንግዲህ ከፊትና ከኋላ በእሳትና በነበልባል የታጠሩ መሆናቸውን የእግዚአብሔር ልጆች ያሳያል። የእግዚአብሔር ልጆች መንገድ ሁሌ በእሳት ፊትና በኋላ እሳትና ነበልባል አለው። አንዳንዴ የሚመጣው እሳት የሚመልስልን ነገር አለ። አጠገባችን የሚነዳው እሳት የሚዋጋልን ነገር አለ። ለምሳሌ ወደ ጌርጌሴኖን በተጓዙ ጊዜ ጀልባይቱ ላይ ከፍተኛ ማዕበል መነሳቱን ሁላችሁም ታውቃላችሁ። እና ያንን ማዕበል ሰዎች የእነ ስሞን ጴጥሮስ እምነት መፈተኛ ብቻ ሳይሆን የዛ ማዕበል ባለቤት ጠላት ሰይጣን የተገሰጸበትም ማዕበል ነበር። በነስሞን ጴጥሮፊት የነደደው ያ የፍርሃት እሳት እሳት ቢመስልም ግን ያቃጠለው የበላው ግን የባህሩ ማዕበል ያስነሳውን ጠላትን ነበር። እና ከፊት ለፊታችን የሚነሳው እሳት በህይወታችን፣ በአገሎታችን፣ በመንገዳችን፣ በኑሯችን፣ በትዳራችን የሚበላው ጠላት አለ። ይህ ማወቅ አለባቸው እግዚአብሔር ልጆች ሁሌ ነገር ለበጎ ነው የሚደረግላቸው። እና ከኋላም ከፊትም እሳት ነው የሚጠብቀን። መለኮታዊ ጥበቃን መለኮታዊ መገኘትን አምላካዊ መገኘትን ያሳያል። እግዚአብሔር የሚያቃጥል እሳት ቦታው ተጽፏል። ማንን ነው የሚያቃጥለው ታዲያ? የሚያቃጥል እሳት ከሆነ በእኛ ላይ የሚነሳውን ነው የሚያቃጥለው የሚያወድመው። ብዙ ያላየናቸውና ናቸውና ያለፍናቸው በእግዚአብሔር ኪነጥበብ የወደመ በእግዚአብሔር እሳት የተቃጠለ ብዙ ነገር አለ። እኛ ማልናየው ወደፊት እግዚአብሔር በሰማይ የሚገልጥልን በዚህ ቀን የተጠበኩ ነኝ፣ በዚህ ቀን የተጠበኩ ነ እያለ እያስረዳ እንድንወደው በፍቅሩ እንድንቃጠል የሚያደርገን ቀን ይመጣል እና ይሄ የሚነድ ሰዓት የሚቀጣጠል ሰዓት የመለኮት ጥበቃን ነው የሚያሳዩ። እሳት ከፊታቸው ትበላለች፣ ከኋላም ነበልባል ታቃጥላለች። ይችላል በሁለቱ በሰዎቹ በሚጠበቁት ልጆቹ ፊትና ኋላ እሳት ነው የሚነደው። የእግዚአብሔር መገኘት የመልአት ሰልፍን ነው የሚያሳየው። አገልጋዮቹን እሳት እናት ውስጡን መላእክቱን መንፈስ የሚያደረግ አምላክ የሚልካቸው መላእክት ከፊትና ከኋላ የእሳት አጥር ሆነው የእኛ መንገድ ይጠብቃሉ። እኛ ግን ብዙ ጊዜ ነገሮችን የምንመለከተው በቅን መንገድ ስለማይሆን ነው። እሳቱ እሳት የሚመስለው ለእኛ ነው። ለእኛ እሳት ይመስለናል። በቃ ህይወቴ ላይ እንዲተነሳብኝ ጊዜ የምናረኮትን እንዲያረገኝ እንዲተፈጠረ እያልን እሳቱን ለእኛ የምናረገው እኛ ነን እንጂ እሳቱ ለእኛ አይደለም። መሀል ላይ ያሉት ግን ምንድን የሚለው ከፊት ለፊታቸው ኤደን ገነት አለች ይላል። ከኋላቸው ግን በረሃ አለች እና ተስፋም እንደምናደርገውን ትልቁን በረከታችንን ትልቁን በእግዚአብሔር ዓላማ ውስጥ መኖራችንን የእኛ ጉዳይ በእግዚአብሔር ዓላማ መፈጸሙን የሚያሳይ ነው። ኤደን ገነት የሚለው ሀሳብ ኖረን ኖረን ተጋድለን ሮጠን ተፈትነን የምንደርስበት ህይወት ከፍታ ነው። ማንም ሰው ምንም ነገር ከሌለው አይፈተንም። በህይወታችን ውስጥ የምንፈተን ሰዎች ወይ ቁም ነገር ከሌለሽ አትፈተኝም። ዋጋ ከሌለሽ አትፈተኝም። ፍሬ ያለባትን ዛፍ ነው ድንጋይ የሚወረውሩባት። የህይወታችን ትምህርት ነው ያ። ሁሌ በዚህ ዓለም የምንመለከተው ዋጋ ያላቸው ሰዎች ናቸው የሚጮባቸው ማዕበል የሚነሳባቸው። መንገዳቸው ግባቸው የተሻለ የሆኑ ሰዎችን ነው ወደ ጌርጌሴኖን መቃብር የምትሄድን ጀልባ በነፋስ ሊመታ የሞከረው ጠላት በጌርጌሴኖን መቃብር ከአጋንንት ስርዓት የሚፈወስ የታመመ ሰው ስለነበረ ነው። አያችሁ ግቡን እያየ ነው የሚፈትነ። ፈተናችን ተስፋ እንድንቆርጥና እንድንደክም ለማድረግ ከግባችን ከእግዚአብሔር ዓላማ እንድንቋርጥ ለማድረግ የሚመጣ ነው። በትዳርሽ ላይ ፈተና የሚነሳ ትዳርሽ እንድትፈቺ መንገዶች እንዲቋረጥ ትዳር እንድትፈታ በመንገድ በህይወት በሰልፍ ላይ የሚመጣ ብፈተና ሁሉ መንገድን ስራ እንድትተውል የሚያደግ ጠላት ያንን ሊያስብ ይችላል። ግን ፈተናው ግን ግቡ ወደ ኤደንግነት መውሰድ ነው ወይም ደግሞ ወደ እግዚአብሔር ዓላማ ወደ ተሻለ ውጤት ማምጣት ነው። ትምህርት ቤት የምንፈተነው ፈተና ሁልጊዜ እንድናልፍ ነው የምንፈተነው፣ እንድንወድቅ አይደለም። እንደ ሰነፍ የምንናገረው ለምንናገረው እንድናልፍ ነው የምንፈተነው፣ የተሻለ ክፍል ላይ እንድንደርስ ነው፣ ሌብላችን እንዲጨምር ነው የምንፈተነው አያችሁ። እኔ ሰዎች አለ ፊትለፊታቸው የደንገነት ነው፣ እሳት ቅጥራቸውን አጥሮታል። ከኋላ ግን በረሃ ነው እነዚህ ሰዎች ወደ ኤደንግነት የሚጓዙት በበረሃ ውስጥ አልፈው ነው። የበረሃ መንገደኞች ናቸው። ወደ ኤደንግነት የሚያዩት ሁልጊዜም ቢሆን ረሐብን ያዩ ሰዎች ጥጋብንን እንዲያው ነው። ጥጋብ ካለ ትንሽ ረሐብ ይኖራል። ስኬት ካለ ትንሽ ቻሌንጅ ይኖራል። የህይወት በረከት ካለ ትንሽ ማጣት ይኖራል። የሰውን እጅ ማየት ይኖራል። የህይወት ብርሃን ካለ ትንሽ ጨለማውን ማለፍ ያስፈልጋል። ምክንያቱም ጣሙ የሚገባን ያንን ስናደርግ ነው። በረሃ ውስጥ ያለፈ ሰው የኤደንግነት ጣሙ የሚገባ አያችሁ የደንግነት አበቦች ተክሎች የሚሸቱት በረከቱ ትርጉም የሚኖረው እግዚአብሔር ባርኳቸው ያመጣችሁ ሰዎች ባለፋችሁት የመከራ ህይወት ውስጥ አልፋችሁ፣ ግን አሁን የረፍት ጊዜ የሰጣችሁ ሰዎች እናንተ ኮ ምስክር ናችሁ። ያ በረሃ በህይወታችሁ ውስጥ አሁን ያላችሁን ድሮ እንድታጣጥሙ የጣዕምን አቅም ሰጥቷችኋል። የማጣጣምን አቅም ሰጥቶናል ያ በረሃ ያ ያ ያ ማጣታችን ያ መቸገራችን ያ ብቸኛ መሆናችን ያ ሰው ብቻችን ሳይቆም ቀርቶ ብቻችን እንደቀር ተሰምቶን ያለፍንባቸው እነዛ ጊዜያቶች፣ የተቸገርንባቸው ጊዜያቶች፣ የተጨነቅንባቸው ጊዜያቶች ሁሉ ለእግዚአብሔር የረፍት ቀን ጣም እንዲጨምር ያደርጉታል። ያንም ስላለፍን ይሄኛው የሚጣፍጠን ማጣትን ስላየን ነው። ማንገት ይበስደሽታል ያሽ ውድቀትን ስላገኝ ነው መቆረብ የሚያስደስተን የሚያስፈነጥዘን። ኃጢአታችን እናቀዋለን ደግሞ ምሕረቱን ደግሞ ስናይ እንደሰታለን። ሁልጊዜ ጨለማውን ማየታችን የብርሃኑን ድምቀት ለማየት ያግዘናል። የተፈጥሮ ሕግም እንደዚህ ነው። ጨለማው ልክ ካለፈ በኋላ ብርሃን ይመጣል። ሰው ብርሃንን ማየት ተለስቶ ማየት የሚጀምረው ጨለማ ውስጥ ቆይቶ ስለሚመጣ እና እግዚአብሔር ልጆች የሚጓዙ ልጆች በፊቱ የሚያልፉ ልጆች እኔና እናንተ ፊት ለፊታችን በእሳት የተከበበ ነው። በእሳት ቅጥር የታጠረ ነው። ያ እሳት ጠላታችንን የሚበላ እሳት ነው። ምንም ነገር ሊነሳብን ቢል የሚነሳበት ዓላማ የእኛን ጠላት ለማጥቃት ነው። ገዳያችንን ለማሸነፍ ነው። የእኛ ተግዳሮት የሚያመጣብንን ዋናውን የሞትና የጥፋት አለቃ ቀንዱን ለመምታት ነው። እግዚአብሔር እሳትን የሚያነዱ እንጂ እሳት ቢበላን ኖሮ ቢያጠፋን ኖሮ በሕይወት አልኖርም ነበር። ትናንት ካለፍ ነው የተነሳ ማንም ብረት አይቆም ነበር። ያልጠፋ ለው ከእግዚአብሔር ምሕረት የተነሳ ነው። ለምን ርህራሄው አያልቅም? ለእኛ እግዚአብሔር ርህሮ ነው። በመሃከል ያሉት ገነት የሚጠብቃቸው ወደ ኤደን ገነት ወደ እግዚአብሔር ሀሳብ የሚሻገሩ በረሃን አልፎ የመጡ ናቸው እና ዛሬ በነበረኝ በገዳም በነበረኝ ቆይታ የተረዳሁትና የተማርኩ ትምህርት ነው ይሄ የእግዚአብሔር ልጆች አባቶቻችን ስታዋቸው ብዙ ረሃብ፣ ጥም፣ ስደት፣ የአረመኔዎች መከራ፣ የአጋንንት ፈተና አልፈዋል የኖሩት ምድረ በዳ ውስጥ ዴዘርት ውስጥ ነው፣ በረሃ ውስጥ ነው፣ በቃ ጥም የሞላበት ዋሻ ውስጥ ነው። እነዛ ሁሉ ቅዱሳን አባቶች ግን ዛሬ በልጆቻቸው ከበሮ ደምቀው ይታያሉ እና ገነታቸውን ወርሰው አገራቸውን ገዳማቶቻቸው ገነት ሆነው ገነት የገነት በረከትን ተተውልን ይለዋል። ግን የእነሱ የትናንትናው ተጋድሎ የተጠበቀው እግዚአብሔር ባነደደው እሳት ነው። ከፊታቸውም ከኋላቸውም ሳታን ድሎ የጠበቃቸው በረሃውን አሳልፎ ነው ወደ ገነት የወሰዳቸው። የእግዚአብሔር አሰራር እንደዚህ ነው። እግዚአብሔር ሲያሳልፍ እንደዚህ ነው። ወደ ገነታችን የሚወስደን በረሃውን አሳልፎ ነው። መንገድ ላይ ደግሞ እንቅፋት እንዳይገጥመን ከፊትና ከኋላ እሳት እያነዳ ጠላት ወደ እኛ እንዳይመጣ ቀስት ቢወረውር እንዲቃጠል። ይህንን ነው ዛሬ እግዚአብሔር ሲያስተምረን ያመሻው። የሰማነው በልባችን ይጻፍ። እግዚአብሔር ቸነት የነታችን ሜታችን ራዲስ በረከት ምላት የቅዱሳን ሁሉ በረከታቸው የአባ አንቶንስ የአባ መቃርስ የአባ አንቶን እና የአባ ጳውሊ በረከት በሁላችን ላይ ይደር። በጸሎት አስብያችኋለሁ። ስማችሁን ጽፌ ያስቀምጫለሁ። አንድ ቀን እንደመታችሁ ታዮታዊ ተስፋ አደርጋለሁ። እናንተን ቤታችሁን እግዚአብሔር ባርክ። ኮሜንት ስለምታደርጉ፣ ላይክ ስለምታደርጉ እግዚአብሔር ዘራችሁን ይበርቅ። አሸናፊ ቅ ማርያም ነኝ። ሰላም